ከባባ እረፍት ጋር በተያያዘ ለአመታት ከቤት አትወጣም ነበር። ከጓደኛም ጋር ሆነ ከሌሎች ሰዎች ጋር መገናኘትን ትታለች። የምትወደውን ፊልም እንኳን እንደ ድሮ አክቲቡና መሥራትን አልቻለችም። በተደጋጋሚ ጊዜ ቀረጻን አቋርጣለች ይላሉ የቅርብ ሰዎቿ። የመጀመሪያ ቀን አቋረጥን፣ ሁለተኛ ቀን አቋረጥን ሶስተኛው ቀን በሆነ መንገድ ብቻ ተቀይራመድ። ለዘመኑ ሴት ተዋንያኖች ቅንጡ አለባበስ መገለጫው አይደለም። የምትጠቀማቸውን ብራንዶችም እዩልኝ ለማለት በሶሻል ሚዲያ ስትለጥፋቸው አናስተውልም። ልደቷን በሻምፓኒ ወይም ደግሞ ተነስቶ በማያልቅ ቡፌ ስታጥለቀልቀው ፈጽሞ አንመለከታትም። በውበቷ ከዘመኖቿ ተዋናያኖች በትልቅ እንጂ አታንስም። ያውም በተፈጥሮ ውበት። ስታወራ ጮክ ማለት አትችልም። የሚያውቃት የቀረቧት ብቻ አይደለም፣ በሩቅ በቴሌቪዥን መስኮት የተመለከቷት ጭምር ይንሰፈሰፉላታል። ቃልዬ ቃል ቃል ኪዳን ጥበቡ በዛሬው ቪዲዮአችን ስለ ቃል ኪዳን ጥበቡ አዲስ የፍቅር ሕይወትና ወደ ጋብቻ እያመራ መሆኑ የሰማነው እውነታለን እናስደምጣቸዋለን። እናስደምጣችኋለን። ብዙዎቹ ትንሽ ፊልምን ሰርተው ብራንድ አምባሳደር በመሆን በሚሊዮኖች ሲንበሸበሹ ቃልየ ግን የአንድም ድርጅት አምባሳደር ሁን አንመለከታትም፣ ለምንስ አልፈለገችም የሚለውንም እንመለከተዋለን። አብራችሁን ቆዩ። ቃልዬ ተወዳጁ ተዋናይ ታሪኩ ብርሃኑ ባባ ካረፈ በኋላ ከቀልቧ እንዳልሆነች ያስታውቃል። በወትሮው አጥብቃና ጓጉታ ተሰረው የነበረውን ፊልም እንኳን መሥራት ተስኗታል። አንዳች ነገር ከውስጧ የማይጠፋ ጸጸት፣ ይሉት አሊያም ትዝታ እንዳለ ያስታውቃል። ታሪኩ ብርሃኑ ባባ ባረፈበት ዕለት እሷ በሀገር ውስጥ አልነበረችም። በሀገር አሜሪካ ከረኛ የቴሌቪዥን ድራማ ተዋናያኖችና ባለሙያዎች ጋር ተጋብዛ ወደ ዛቅንታ ነበር። እዛው ባለችበት ወቅት ነው ያ አማላይ። የልጅነት ፍቅሯ እንዳረፈ የሰማቸው አብረዋት የነበሩ ሰዎች አረጋግተው ወደ አገሯ ላኳት፤ እንጂ በድንጋጤ ራሷን እስከ መሳት ደርሳ ነበር። በመጣችበት ወቅትም እምባዋን እንደ ጅረት ስታፈሰው ስንመለከት ያ የፈታችው ተለያይተው የሚኖሩት ባባን ያጣች ሳይሆን አሁንም አብሯት ያለውን የትዳር አጋሯን የተነጠቀች ይመስል ነበር። ታዲያ አሁንም ድረስ ባባነ በውስጧ እንደያዘችው ያላለቀ ፍቅር ያልተጠገበ ሳ የሚናፈቅ ጠረን በእሷ ውስጥ ሆኖ ትዝታ ውስጥ አኑሯታል። ቃልየና ባባ ትውውቃቸው እንዲህ ነው። ባባ በሚሠራበት አንድ ፊልም ላይ ቃልየ አጃቢ ተዋናይ ለመሆን ትገኛለች። ያኔ ገና ልጅ ነበር። ባባ ተፈጥሯዊ የሆነው ውበቷን ባየበት ጊዜ ያደንቃት። ሂዶ የሚተዋወቃት ይቅርታ አፈጠጥንብሽ አይደል? በጣም ቆንጆ ነሽ እየተባባልን ነበር በሚል የመግባቢያ ቃላት ከተለዋወጡ በኋላ ትውውቃቸውን ጀምሩ። ይቅርታ በጣም አፈጠጥንብሽ እንዴ ስ በጣም ቸከላችሁ ብ ምናምን ብዬ፣ አረ ቆንጆ ናት ነው ምናምን እሺ ተባባልን። በዛ ትመቻለሽ አንቺ ምናም በቃ አታካብጅም ማለት። ቀስ በቀስ ወደ ፍቅር ተገባ። በወግ በማድረግ ሽምግልና፣ ትልልቅ አክተሮች ተልከው ተፈቅዶም ጋብቻቸውን ፈጸሙ። እግዚአብሔር ትዳራቸውን በልጅ ባረከው። በወቅቱ አብረው በነበሩበት ጊዜ ደነሱ የሚያስቀናና የተጣጣመ ትዳር ያለ አይመስልም ነበር። ቀስ በቀስ መሠረታቸው እየተናደ አለመግባባቶች መጡ። እዚህ ላይ ለመዘርዘርም የማንፈልገው አንዳንድ ጉዳዮች ለትዳራቸው ፈተና ሆነውባቸው በተለይ ነፍሱን ይማረውና በታሪኩ ብርሃኑ ባባ በኩል አስቸጋሪ የሚባሉ ጉዳዮች ከሰቱ ጀመር። ይህንን ነገር ለማስተካከል ሕይወታቸውንም የተሻለ ለማድረግ በተደጋጋሚ ጊዜ ቢነጋገሩም ለማስተካከል ባለመቻሉ ምክንያት መጨረሻቸው በፍች ተጠናቀቀ። አሁን አሁን የአርቲስቶች ፍች ብርቅ ባልሆነበት ዘመን የእነሱ ግን ትልቅ ማነጋገሪያ ነበር። በውስጣቸው ፍቅር እያለ በነገሮች አስገዳጅነት የተለያዩ ጥንዶች በተለያየ ቤት መኖር ይጀምሩ እንጂ በልብ ግን ተለያይተው አያውቁም ነበር። ለዛም ነው ከሞተ በኋላም ብዙ ነገሮች አስቸጋሪ የሆኑባት። በዚህኛው ትዝታ አለ፣ በሌላ በኩል ያልተቋጨ በልብ ውስጥ የተዳፈነ እውነተኛ ፍቅር ተደራርበው ከባባ ሕልፈት በኋላ ፈሪ መሆን የጀመረችው። ከእሷ በብዙ ርቀት የሚገኙ ሴት አርቲስቶቻችን ብራንድ አምባሳደር እየሆኑ ሚሊዮን ብሮችን ሲቆጥሩ እሷ ለአንድም ድርጅት ሆነ ካምፓኒ ብራንድ አምባሳደር ሆና አንመለከታትም። የዚህም ምክንያት ከባባ ሕልፈት ጋር የተገናኘ ነው። ቀድሞውንም በሶሻል ሚዲያ እዩኝ እዩኝ ማለትን የማታውቀው ቃልዬ አሁን ጭራሹን እየደበዘዘች መጥታለች። ከሺህ በላይ ተከታይ ባለው ኢንስታግራም አካውንቷ ከ27 የማይበልጡ ፎቶዎችን ብቻ ነው የፖስተችው። ታዲያ የባባ ሞትና የእሱ አምባሳደርነት መናገናኘው ያል እንደሆነ አንድ ካምፓኒ አንድን ግለሰብን ብራንድ አምባሳደር ከማድረጉ አስቀድሞ በሶሻል ሚዲያ ምን ያህል ተከታይ ያለው፣ በሶሻል ሚዲያ ላይ አክቲቭ ነው ወይ የሚለውን ያጣራል። ቃልዬ ደግሞ በሶሻል ሚዲያ አክቲቭ ከሚባሉት ውስጥ አትካተትም። ምክንያቷ ደግሞ አንድ ፎቶ ልትፖስት ስትል ቀድማ ከማኅበረሰቡ የሚመጡትን ስለ ባባ የሚጻፉ ኮመንቶች ይታዩታል። በዛ ላለመረበሽ በማለትና ምናልባት ሕዝብን አስቆጣ ይሆናል ብላ እየሰጋች ከመፖስት ትቆጠባለች። ያም ብቻ አይደለም። ለሥራ በወጣችበት ጊዜም ቢሆን በሌሎች አጋጣሚዎች ከሰዎችም ጋር ሆነ ብቻዋን ፎቶ መነሳትን ትዘጋለች። አንዳች ነገር እንዳይከሰት በማለት ራሷን ለመሸሸግ እየሞከረች ትገኛለች። በየትኛውም ቃለ መጠየቅ ውስጥ መታየትን አትመርጥም። ሰዎች በሚበዙበት ቦታ መገኘትን አትፈልግም። ብዙ ጊዜ ስልኳን ታጠፋለች፣ ትሸሸግም አለች። አሁን አሁን ግን ስለ ቃልዬ ደስ የሚሉ ጉዳዮችን እየሰማን እንገኛለን። ቃልዬ ከዛ ከነበረችበት ድባቴ ውስጥ እንደወጣችና መነቃቃት ውስጥ መሆኗ፣ ወደ ሥራው ዓለም በደንብ እየተመለሰች መሆኑን እየሰማን ሲሆን ከዚህም አልፎ በአቅራቢያዋ ባሉ ሰዎች እገዛም ጭምር የባባን ሞታምና ተቀብላ እናቱን እንደ እናቷ እየጦረች እያቆረበች ስትገኝ አዲስ የፍቅርና የትዳር ሕይወትን ለመጀመር መንገዱን እየጠረገች እንደሆነ ሰምተናል። ሞት ለማንም የማይቀር ሐቅ ነውና ቃልዬ በመጪ ሕይወቷ ደስተኛ የትዳር አጋር አግኝታ በፍቅርና በሰላም እንድትኖር ምኞታችን እየገለጽን የባባን ነፍስ በአጸደ ገነት ያኖረልን እንላለን። ቻናላችን ሰብስክራይብ፣ ላይክ፣ ኮመንት በማድረግ ቤተሰብ ይሁን።